ሰላም እንደምንዋላችሁ፣ መቅደስ ነኝ። እንዴት ናችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የቻናል የተከታታዮች ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ነባሮች ደግሞ ላይክ፣ ሼር፣ ኮሜንት በማድረግ ሀሳብ አስተያየታችሁን እየሰጣችሁኝ ወደ ዛሬው ደግሞ እንግዲህ ያው ሁልጊዜ እንደምን በሀገራችን የምንሰማው የምናየው፣ ምን ያው እንግዲህ፣ በየቀኑ አዳዲስ ነገር ይፈጠራል። አዳዲስ ነገር እንሰማለን እናያለን። እንግዲህ ዛሬ ደግሞ በጣም ሁላችሁም እንደሰማችሁት፣ ሁላችሁም እንዳያችሁት በእውነት የእህታችን የአትሌት ገለቴ ጉዳይ ያው ሁላችንም ሰምተናል፣ ሁላችንም አልቅሰናል፣ አንብተናል። በእውነት እህታችን በጣም ነው የምታሳዝነው። በጣም እኔ በእውነት ከሷ በጣም ብዙ ነገር ነው የተማርኩት። ማለት አንዳንዴ በትንሽ ነገር ወዲያው ውሳኔ ላይ የምንደርሳለን፣ በትንሽ ነገር የማይሆን ነገር እንወስናለን ማለት ነው። ግን እህታችን ገለቴ የእውነት በጣም ጠንካራ ሴት ናት። በጣም ጠንካራ በጣም ትዕግስተኛ ሴት ናት በእውነት። ሰባት ዓመት ሙሉ መታገስ ማለት ሰባት ዓመት ሙሉ እንደዚህ ብቻዋን እየተንከራተተች ምንድነው ፍርድ ቤት ለፍርድ ቤት ሰበር እስከ መድረስ ድረስ ደርሳ ግን ፍርድ ያው ፍርድ አላገኘችም እና ሰምታችኋል መቼም አይታችኋል የተደረገባትን በደል፣ ግፍ፣ መከራ እኔ የእውነት በጣም ነው ያሳዘነች። በጣም ነው ያለቀስኩት። ቃለ ምልልሷን ቃለ መጠየቋን አንስሰማ ማለት ነው እና በጣም ታሳዝናለች ማለት እቺ ልጅ የሕዝብ ልጅ ናት። የኢትዮጵያ ልጅ ናት። ሀገራችንን በዓለም አደባባይ ባንዴራችንን አውለብልባ ሀገራችንን ያስጠራች አትሌት ናት። በእውነት እንግዲህ የአትሌት ስራ በጣም ከባድ ነው። የእውነት አስር ሰዓት እየተነሱ ትሬሊንግ ምግብ እንኳን የሚፈልጉትን ማለት ማንኛውንም ምግብ መብላት አይችሉም። የሚፈቀድ ምግብ አለ የማይፈቀድ ምግብ አለ እና እሱን እሱን ሁሉ ተቋቁማ በዛ ላይ ደግሞ እንግዲህ ሩጫ በሩጫው ሰዓት ደግሞ በጣም ከባድ ነው የእውነት እንዲህ ያን ያክል ሩጣው ያን ያክል እዛ ዓለም አደባባይ ለመድረስ ብዙ ውጣ ውረዶችን፣ ብዙ ፈተናዎችን አይተው እንደዚህ ለሌት ለራሱ ለሩጫ ሲሄዱ ብዙ ጉዳት የሚደርስባቸው አሉ። ጫካ ለጫካ ሲሮጡ እና ያን ሁሉ መከራ ያን ሁሉ ስቃይ አሳልፈ ያገኘችውን ሀብት ንብረቷን ይ ለሀገራችንም ሀገራቸውን አስጠርተው ከዚ በተረፈ ደግሞ የሚሸለሙትን ገንዘብ ደግሞ ለራሳቸው ህይወታቸውን የሚቀይሩበት ነው አትሌቶች እና እንደዛ አድርጋ ያገኘችውን እንግዲህ ባሌ ነው ትዳሬ ነው አካሌ ነው ብላ አብርሃም ነው በስነ ስርዓት አግብታው የኖረችው። ባሏ ግን ያደረገባትን በደል ግፍ በእውነት በጣም ነው ህሊና አለው ግን ህሊና የሚባል ነገር እውነት ቢያንስ እንኳን ከአስራ አንድ ቤት እንዲሁ ሶስት አራት መውሰድ አንድ ጥቅም ነው ሌላውን ትተውላት ማለት ነው ግን ሙልጭ አድርጎ ቤቷን ንብረቷን መኪናዋን ወስዱ። እውነት እንቅልፍ ተኝቶ እውነት የሰላም እንቅልፍ ይኖራል? ግን የሰው ገንዘብ ምክንያቱም እሱ ያለፋበት ገንዘብ ነው። የታክሲ ሹፌር የነበረ ግን ከታክሲ ሹፌርነት ወጥቶ እዚህ አሪፍ ኑሮ እየኖረ ግን ደግሞ ሲጀመር ማለት ነው እሱ በሰላም ከእሷ ጋር በፍቅር ቢኖር የእሷ ንብረት ማለት የእሱ ነው። ግን እሱ ውክልናውን ሰጥታው ያን ሁሉ ነገር ሙልጭ አድርጎ በስሙ እስከሚያደርግ የእውነት በጣም ነው ያሳዘነች። ስታለቅስ እንደዛ ስታወራ በጣም ነው የምታሳዝነው። ማለት አሁን በአሁኑ ሰዓት ማለት ነው ባል ያልታመነ ማን ይታመናል ማለት፣ ባል ማለት አካል ነው። አንድ አካል አንድ አምሳል ናቸው። ስለዚህ ባል ያልታመነ በአሁኑ ሰዓት ማን ይታመናል? የእውነት እግዚአብሔር ይመስገን እህታችን አልቅስ አልቀረችም። ሰባት አመት ሙሉ ብቻዋን ስትንከራተት ብቻዋን ስታለቅስ የኖረችበት ግን አንዳንዴ እውነት እግዚአብሔር ነገሮችን ለበጎ ነው ማለት። በአንዴ እዚህ ሚዲያ ላይ መታ እስከ ዛሬ ብትመጣ ኑሮ ለራሱ በንዴ የነበረ ገንዘባው የሚመለስላት የነበረ ምክንያቱም አንደኛ ታዋቂ ናት፣ የሕዝብ ልጅ ናት፣ ታዋቂ ናት፣ አትሌት ናት። ወዲያው ነበር የሚመለስላት። እሷ ግን በብቻዋን ብቻዋን ፍና አድርጋ ለብቻዋ ይዟ ስትንከራተት ፍርድ ቤት ለፍርድ ቤት ኖራ ምንም ሳይሳካላት ተስፋ ስትቆርጥ መጣች ወደ ሚዲያ ማለት ነው። እና እንዳንድ እግዚአብሔር ይስጠው የእውነት ሰይፉ ያው ሕዝቡ የኢትዮጵያ ሕዝቡ ሁሉም ነው የተረባረበላት። የእውነት ሁሉም ነው የተረባረበላት። እግዚአብሔር ይመስገን ተይዘዋል ማለት ነው። እንግዲህ ንብረቷ፣ ነገሯ ሁሉ ይመለሳል ብለን እናምናለን። ያው በፖሊስ ቁጥጥር ስር ሆኗል ማለት ነው። ባለቤቷ እና ግን በጣም ትዕግስተኛ ናት። በጣም ታጋሽ ናት። የእውነት ጠንካራ ሴት ናት። ጠንካራ ናት ማለት እኔ ከእሷ ብዙ ነገር ነው የተማርኩት። ማለት በአንዴ በትንሽ ነገር የማይሆን ነገር የሚወስን አለ በትንሽ ነገር ማለት መታገስ አቅቶት አሁን እንደዚህ አይነት በደል የደረሰባቸው ብዙዎቻችን ራሳቸውን የሚያጠፋሉ በራሳቸው ላይ ጉዳት የሚያደርሷሉ እራሳቸውን ስተው፣ ጸበል ለጸበል የሚንከራተቱ፣ ሆስፒታል የገቡ አሉ ማለት የተደረገባቸው ድርጊት እንዲበረበት በትዳር አጋራቸው፣ በቤተሰቦቻቸው፣ በፍቅረኛ በምን ስለዚህ፣ ብዙ ጉዳት የደረሰባቸው እንደዚህ አደባባይ ላይ ያልወጡ ብዙ አሉ ማለት ነው። ቤታቸው ቤት ክደነው ነው የእውነት ብዙ አሉ። ግን እሷ እግዚአብሔር ይመስገን በአንዴ ማለት እንዲህ በአንድ ቀን የተያዘው እና በጣም ነው ደስ ያለኝ። በጣም ነው ያሳዘነችኝ፣ እንደዛ ስታለቅስ እና እቅድ ላይ ማለት እቅድ ላይ ነበረች ልጅ ለመውለድ ብላ። አትሌት ጥሩ ነው መሰለኝ የምትባለው እሷ ለራሱ ጋዜጣዊ መግለጫ ስትሰጥ እየሰማውት ማለት፣ ልጅ ለመውለድ በተዘጋጀችበት ወቅት ነበረ ይሄ ድርጊት የተፈጸመባት። ተዘጋጅታ ነበረ። ልጅ እንኳን የላትም ምናም ብላ አሳዘነችኝ። ማለት እንደዚህ አቅዳ አርፋለሁ ልጅ ያሳድጋለው ያው እንደዚህ ደክማ ምን ብላ ልጅ ሲኖር ደስ ይላል እና እንደዛ ባቀደችበት ባስተበችበት ሰዓት ነው እንደዚህ ንብረቷንም ውድምድም አድርጎ የጠፋው ማለት ነው። እና በጣም ህሊና ቢስ ነው የእውነት፣ በጣም ነው የሚያሳዝነው። ብቻ ግን አሁን ያው ይመለሳል ብለን እናምናለን። በጣም የኢትዮጵያ ህዝብ እውነት ሁሉም ነው የተረባረበላት። ሁሉም ነው እንደዚህ ማለት የተነጋገረችውን ሸር ተደርጎ ሁሉም ሰው ሰምቶ፣ ያ መንግስትም አውቋል አይቷል። ለዛም ነው በፖሊስ ቁጥጥር ስር የዋለው ሰውየው። አሁን ንብረቷም ይመለሳል ቤቷም ይመለሳል ብለን እናምናለን እና በጣም ነው ከባድ ነው። ስለዚህ መታገስ አንዳንዴ ጥሩ ነው። በጣም ታጋሽ ናት። የእውነት ጠንካራ ሴት ናት። ሰባት አመት ማለት ከባድ ነው። የአንድ ህፃን ልጅ እድሜ ማለት እኮ ነው እንደዛ ሰባት ዓመት ሙሉ መንከራተት። ለራሱ ትዕግስቷ ለራሱ ስማማል አላስገረማችሁም? እና ደስ ይላል። ብቻ አሁን እንግዲህ መጨረሻውን ያሳምረው በጣም ደስ ይላል። እናቷን እናቴ ተንከራታ ነው ያሳደገችኝ እናቴ እንጨት ሽጣ ምን በላ ነው ያሳደገችኝ አሁንም እና ማለት አሁን ትሬኒንጉን አቁማለች የአትሌቱን ስራ አቁማለች። አሁን ቁጭ ብዬ ነው ያለው ነው ያለች ማ በጣም ነው ያሳዘነችኝ የእውነት በጣም አሁን ለራሱ ያለችበት ቤት በሐራጅ ሊወጣ ነው ስትል በስመ አብ። አንዳንዴ እንዴት ራሷ ተንከራታ ስንትና ስንት ነገር ሆና ያገኘችው እንዲሁ የተበልቶለት ነው። ግን እውነት እንዲሁ እንቅልፍ ግን ይተኛል የሰው ገንዘብ እኮ ማርያምን እንቅልፍ አያስተኛም። የእውነት የሰው ገንዘብ ለጊዜው ለወዲያው ሊጠቅመው ይችላል። ግን ከዛ በተረፈ ግን ምንም ህሊናው መቼም የሰላም እንቅልፍ ተኝቶ አያድርም። ማለት እሷ እያለቀሰችበት እሷ እንደዚህ ሰው ሲያዝን የእውነት እንቅልፍ አይወስድም። ሀዘንም የሰው ሐዘን በጣም ከባድ ነው። የሰው ንባ በጣም ከባድ ነው። እንደዚህ ስላለቀሰችም ነው እንደዚህ በአንዴ እየተያዘላት። አሁን ደግሞ ያው ይመለስላታል። እስከ ዛሬ ለራሱ ብትወጣ ኑሮ እንደዚህ አደባባይ ላይ ብትወጣ ሚዲያ ላይ ብትወጣ ኖሮ እንደሚመለስላት ወዲያው ይመለሳል ብዬ አምናለሁ ግን ያው ፍርድ ህግ የለም እንግዲህ በሀገራችን ላይ ፍርድም የለም ህግም የለም። ለዛም ነው እስከ ዛሬ ፍርድ ያልተፈረደላት። እኔ በጣም ነው ያሳዘነችኝ። የአካውንቷን ብር ለራሱ የአካውንቷን ብር ለራሱ ባንክ ቤት እንዳትሰጡብኝ ብዬ ስናገራለች በቃ ምንም እሷ አገዱልኝ ብላ አንዳንዴ ግን የእውነት አንዳንዴ ግን ሁሉም ነገር ሲጠም በቃ ህግ ምንም ማንም ፍርድ የለኝም ስትል በቃ አሳዘነች። እንዴት ባንክ ቤት ስለራሱ ማለት ነው ባንክ ቤት ይታገድልኝ፣ ገንዘቤ ነው ማንም እንዳይወጣ ይደረግልኝ ስትል ለምን አላገዱላትም? ለምን የእውነት እቺ ልጅ የኢትዮጵያ ልጅ ናት፣ የሀገር ልጅ ናት። ሀገር ሀገራችንን ያስጠራች አትሌት ናት? ለምን እንደው እንደዚህ የተደረገባት ሁሉ በደል ለምን ህግ ውስጥ ለምን አልፈረደላትም? ለምን ህግ አልፈረደላትም እስከዛሬ? ወዲያው በወቅቱ ለምን ህግ ፈርዶ ንብረቷ ለምን አላስመለሰላትም? የሆነ ሰባት ዓመት ሙሉ ስትንከራተት ያው ህግ አለመኖሩ ነው ያሳያል። እዚህ ላይ የእውነት ህግ እንደሌለ ያው ህግ የለም። በእርግጥ በሀገራችን ላይ ህግ የለም። ግን ቢሆንም ቢያንስ ለዚች ምክንያቱም ታዋቂ ናት የሀገርን ያስጠራሽ ናት። እንዴት እንደዚህ ይሄ ሁሉ በደል ሁሉ ግብ ሲደረስባት ሁሉ መከራ ሲደርስባት ለምንድን ነው ህጉ ግን ማለት እንዳልሰማ እንዳላየ ሁሉ ነገር ለሱ ለምንድን ነው ያደረገ ያን ነገር ሁሉ ማለት እንግዲህ ውክልና ነበር የሰጠችው። ውክልና መቼም እንዲሸጥ እንዲለውጥ አድርጋ አይደለም የምትሰጠው። ያው እሷ በወቅቱ እዛም እዚህም ስትል በስራ ጉዳይ ያው ነገሮች እንዲያስፈጽም ነው ውክልና ግን ያን ነገር ሁሉ እስከሚያደርግ፣ እሷ በአካል አለች። ንብረቴን ወርሶኛል ብላ እንደዚህ ፍርድ ቤት ለፍርድ ቤት ስትንከራተት ለምንድን እንትን ያላሏት ያላገዟት ግን የእውነት በጣም ነው ያሳዘነችኝ። አሁን ደስ ይላል፣ የአዲስ አበባ ፖሊስ በአንድ ቀን ይዞ ሰውየውን ይዞታል። እንግዲህ ያው የፍርዱን ሂደት ደግሞ ያው እናያለን ንብረቷ የሚመለስላት አል ግን ከም ሰባት ዓመት ሙሉ እንደዚህ እስከምትንከራተት እንደዚህ እስከምታለቅስ፣ እኔ ሁሉ በደል ሲደርስባት ማለት ህግ ቢኖር ኑሮ ወዲያው ነበረ የሚመለስላት ገንዘቧ፣ ንብረቷ ራሷ ያመጣችው ነው። እሱ እንግዲህ ከየትም አያመጣም ያ ሁሉ ንብረት። ምክንያቱም የላዳ ታክሲ ሹፌር ነበረ፣ ላዳ ችራይዷ ማለት ነው ትንሽ የዛ ሹፌር ነበረ። መቼም ያን ሁሉ ንብረት አያገኝም። ያን ሁሉ ቤት አስራ አንድ ቤት አያገኝም። እንዴት ሕጉስ እንዴት ይሄንንስ ግንዛቤ ውስጥ አስገብቶ ፍርድ ቤት ሰባት እኔ የእውነት በጣም ከባድ እኮ ነው። አስባችሁታል ሰባት አመት ሙሉ መመላለስ ፍርድ ቤት። ለስማም በጣም ጎበዝናት ግን የእውነት በጣም ጠንካራናት። በጣም ዝም ብላችሁ ታስቡ ሰባት አመት አንድ አመት እንኳን ከባድ ነው። ሁለት አመት እንኳን ከባድ ነው። ማለት እንደዚህ ፍርድ ቤት መመላለስ በጣም ይከብዳል እና በእውነት በጣም ጠንካራ ናት። በጣም ጎበዝ ናት። ትግስቷ በስማም በጣም ሳላ ደንቃት አላልፍም ማለት ነው እና እግዚአብሔር ይመስገን። አሁንም ደግሞ መጨረሻውን ያሳምረው። በእርግጥ ከዚህ በእርግጠኝነት ያው ንብረቷ ይመለስላታል ከዚህ በኋላ ምክንያቱም ስለተያዘ እንባዋ ይታበሳል። ግን ስንት እህቶቻችን ስንት ደግሞ እንደዚህ እንደዚህ የማይታወቁ ደግሞ ብዙ መከራ ብዙ በደል የደረሰባቸው አሉ። እንደዚህ አንዳንዴ ሚዲያ ላይ ወጥቶ መናገር በጣም ጠቃሚ ነው። እንደዚህ ታዋቂ ሚዲያ ላይ ወጥቶ መናገር በጣም አሪፍ ነው። ምክንያቱም አሁን እሷ በፍርዱም ቢሲላት የመጨረሻ የመጨረሻ እስኪ ይሄን ልሞክር ብላ ነው የመጣችው። ግን እንደዚህ ስትመጣ ያው አሁን ከተያዘ ቀላል ነው ንብረቷ ምኗም ይመለሳል ብለን እናምናለን ማለት ነው። ስለዚህ ሚዲያ አንዳንዴ ሚዲያ ይጠቅማል። እንደዚህ መልካም ነገር ሲሰራበት ሚዲያ ደስ ይላል። ሚዲያ ደግሞ ያው ይጎዳልም ይጠቅማልም። ሚዲያ እንደዚህ ሚዲያ ላይ ስትወጡ ጠቃሚ ነገርም አለው ጉዳትም አለው። ግን እሷ ለእሷ አሪፍ ነው። የእውነት ሁሉም ሰው ሸራ አደረገ፣ ሁሉም ሰው አለቀሰ። ሁሉም የእውነት የኢትዮጵያ ሕዝብ ሙሉ ሕዝብን ያለቀሰላት ደግሞ ታሳዝናለች፣ ታስለቅሳለች። ለራሱ ስተወራ ለራሱ በጣም ምስኪን ነገር ናት። እና የትዳር አጋርን ደግሞ ስንም እንደ ማለት በእርግጥ የሰው ልጅ ተመርምሮ ተመርምሮ አይታወቅም ማለት ተጠንቶ አያልቅም የሰው ልጅ። ግን ደግሞ በተቻለን መጠን ለምን እንደቀረበን ያን ሰው ቀስ እያልን ብናቅ ጥሩ ነው። ምክንያቱም እሱ እንግዲህ በስነስርዓት አግብታው ነበረ በስነስርዓት ተጋብቶ አብሮ እየኖረ ባል ሆኖ እየኖረ ነው። እንግዲህ በጀርባ እንደዚህ ይህንን ጉድ የሰራት ማለት ነው። እንደ ገንዘቧን ሁሉ ውድምድም አድርጎ ገንዘቧን ሁሉ የወሰደ እና በቻልነው አቅም ምናገባውን ባል ብለን ያሰብነውን ሰው በደንብ ማወቅ አለብን፣ በደንብ መረዳት አለብን። ምን ፈልጎ ወደኛ ህይወት እንደመጣ ምን አስቦ እንደመጣ። ብዙም በትዳር አጋራቸው፣ በፍቅረኛቸው ብዙ ነገር የሆኑ አሉ። ያው ሶሻል ሚዲያ ላይ እንደምናየው እንደምንሰማ ማለት ነው። ግን ከእግዚአብሔር ጋር በደንብ ማወቅ አለብን ብዬ አስባለሁ። እና ለሁላችንም የተባረከ ትዳር ይስጠን። የእውነት የተባረከ ትዳር ይስጠን። በተረፈ በሌላ አዲስ መረጃ አዲስ ቪዲዮ ደግሞ እስከምንገናኝ መልካም ቆይታ። መልካም ለመሸላችሁ መልካም ምሽት፣ ለነጋላችሁ መልክ ለዋላችሁ፣ ሰላም ዋሉ፣ ለአደራችሁ ደህና ቤት አደራችሁ። እና ላይክ ሰብስክራይብ በማድረግ ቤቴን አበረታቱ እላለሁ። በሌላ አዲስ ስራ ደግሞ እስከምንገናኝ ባይ ባይ፣ እወዷቸዋለሁ። መልካም ቀን፣ መልካም ምሽት ይሆኑላችሁ። ሰላም ዋልኩ።